ሰላም ጤና ስጥልን ውድ የኤሊስ ኢንተርቴይንመንት ፋሚሊስ እንግዲህ እንደተለምደው በአበዱ ባበዱ ቪዲዮች ተመልሰናል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ና ላይክ በማድረግ አብራችሁን እስከመጨረሻው እንድትቆዩ ጋብዛችኋለሁ ይመቻችሁ ዮ ፋሚሊ እንግዲህ ተመለሻለሁ። እንግዲህ ከሰሞኑ ደግሞ በጣም አስደንጋጭ ነገር ተሰምቷል። የዓለም የጤና ተቋም ፕሬዚዳንት ቴዎድሮስ አድሐኖም የመን ባቀኑበት ወቅት ከእስራኤል በተቃጣ ጥቃት በጥቂት ከሞት እንደተረፉ በትዊተር ገጻቸው ላይ አስፍረው ነበር እና ይህ በጣም አነጋጋሪ ነበር። እስኪ አንድ ቪዲዮ ልጋብዛችሁ እና እሱን አይተን እንመለስ በዚህ ምሽት እጅግ አስደንጋጭ የተባለ መረጃ ነው የተሰማው። ዶክተር ቴዎድሮስ አድሀኖም ባሉበት ቦታ ላይ እስራኤል ጦር የአየር ጥቃት ፈጽሞ እሳቸውም ከጥቃቱ ለጥቂት መትረፋቸውንም መግለጻቸው ተሰምቷል። ይህ የሆነው በየመን ሰነአ ሲሆንም ዶክተር ቴዎድሮስ አድሀኖም በዛ ተገኝተው ነበረ። ታዲያ ከሰነ ኤርፖርት እየወጡ ባለበት ሰዓ ላይ የእስራኤል ጦር በፈጸመው ጥቃት ከእሳቸው ጋር የነበረ አንድ ሰው ጉዳት ሲደርስበትም፣ እሳቸው ላይ ግን እስካሁን ድረስ የተረጋገጠ ምንም አይነትም ጉዳት እንዳልደረሰባቸው ተገልጿል። እሳቸውም ታዲያ በቲዊተር ገጻቸው ላይ ይህንኑ ጉዳይ ያነሱ ሲሆንም እሳቸው ጋር አብረው ከሄዱ ሰዎች አንደኛው እንደተጎዳና እንደዚሁም ደግሞ ቢያንስ ሁለት ሰዎች እንደተገደሉ ሰምቻለሁ ብለዋልም። እዚያው ኤርፖርት ውስጥ ሆነውም እንደተመለከቱ ገልጸዋል። እጅግ አስደንጋጭ ከተባለ ጥቃትም ዶክተር ቴዎድሮስ አድሀኖም መትረፋቸውን ታዲያ ተመልክተናል። እንግዲህ እንዳያችሁት ነው ከእሳቸው ጋር የነበረ አንዱ ሲቆስል፣ አንዱ እንግዲህ እንደሞተ ራሳቸውም በትዊተር ገጻቸው ላይ አሳውቀዋል። እንግዲህ ምን ያክል ከባድ ጦርነት እንደሆነ ነው የሚያሳዩ። እስራኤሎችም በጣም በቃ ብዙ ጉዳት እያደረሱ ነው። በሆኑት እና እንደዚህ የኤርፖርቶች ላይ፣ የጤና ተቋማት፣ ትምህርት ቤቶች ላይ ጥቃት ከማ እና የሃይማኖት ተቋማት ላይ ጥቃት ከማድረስ ይቆጠቡ። በጣም ጥሩ ነው። ምክንያቱም እንደዚህ ንጹሐን ሰዎች የሌላ ሀገር ዜጎችም ሊኖሩ ይችላሉ እና እነሱ በቃ ጠራት አለ ብለው የሚያስቡት ሰው እዛ ካለ ምንም አይነት ርኅራሄም እንትንም የላቸውምና፣ በዚህም እንግዲህ ዓለም ጤና ድርጅቷና ፕሬዚዳንትን ለሞት ዳርገው ነበረ። ምን ያህል አስጨናቂ ነገር እንደነበረም ተናግረዋል አቶ ቴዎድሮስ አዳኖ። ዞሮ ዞሮ በሳምንቱ በጣም አስገራሚ ጉዳይ ይሄ ነበር። እንዴት አያችሁት? ቤተሰብ እናንተስ፣ ሀሳባችሁን ኮሜንት ላይ ያሳውቁኝ።

ፌመስ የካዛኪስታን ቲክቶከር ነው ይሄ። እቺ ጎግል ትራንስሌተር መቼም ይመቸው። ጥሩ አማርኛው እንዴት ነው? አልተመቻቸው። በጣም የሚገርም አማርኛ ነው። ብዙም የሚያስባትት አይደለም ግን፣ ጎግል ትራንስሌተር እድሜ ለጎግል ትራንስሌተር አንዳንድ ነገር ሸምድነዋል። ይመቸው ለማንኛውም እንግዲህ ቤተሰብ ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ፈታ እያላችሁ እንደሆነ ምንም አልጠራጠርም። ሁላችንም እንደምናውቀው እንግዲህ ሀገራችን ላይ በጣም ከፍተኛ የሆነ የእግር ኳስ አፍቃሪ ያለባት ሀገር ነች እንደማንኛውም የዓለማችን ሀገር እና ያው ታዋቂውን ክርስቲያኖ ሮናልዶ ዶ ሳንቶ ዛቬሮ ታውቁት አላችሁ? ምንም ጥርጥር የለኝም ታውቁታላችሁ። በአንድ ሾ ላይ በተለይ ጁቬንቱስ ተጫዋች እያለ ከፒርስ ሞርጋን ጋር በነበረው ቆይታ ልጅ እያለ ምግብ ይራብ እንደነበረ እና ማክዶናልድ የምትሰራ ሴት ትሰጠው እንደነበረ ምግብ፣ ለሱ ለጓደኞቹ ትሰጥ እንደነበረ እና አሁን ላይ በጣም ፈልጎ አስፈልጎ ፖርቹጋል ላይ እንዳጣት እንዲሁም በዚህ ይህ ኢንተርቪው ካገዘ እባክሽ ላግኝ ይፈልጋለው ምናምን ብሎ በዛ ኢንተርቪው ላይ አይ፣ ከሶስት ዓመት በፊት በነበረው ኢንተርቪው ላይ ተናግሮ ነበረ። ገስዋት ጋይስ፣ ይቺን ሴትዮ አገኛት። አይገርማችሁም? አንድ ቪዲዮ አብረን እንስቲ። በስከ መጨረሻም የክርስቲያኖ ሮናልዶ ህልም እውን ሆኗል። ክርስቲያኖ ሮናልዶ በህፃንነቱ ትሬኒንግ ሰርቶ ሲመለስ የሚመገበው ምግብ በማጣቱ ምክንያት አቅራቢያ ወደምትገኝ ትንሽ የምግብ ቤት ሄዶ ምግብ ሲጠይቅና ስትሰጥ የነበረችውን የማክዶናልዷን ሰራተኛ አግኝቷታል። ሴትዮዋን ማግኘት ብቻ ሳይሆን ህይወቷንም ቀይሮላታል። አዲስ ሬስቶራንት ከፍቶ በመስጠት አምስት መቶ ሺህ ዩሮ የሚሆን ገንዘብ በስጦታ መልክ አበርክቶላታል። ትላንት የነበረበትን እማይረሳ ብዙ ሀብት፣ ብዙ ስኬት፣ ብዙ እውቅና የትላንት ህይወቱን ከማስታወስ የማያደናቅፈው ግሬት የሆነ ሰው ሁሌም ልንኮራበት የሚገባው ነገር ቢኖር እሱን እያየን በማደጋችን እሱን በመውደዳችን እሱን በማድረጋችን ነው። ኮንቨርሴሽን ላይ በአንድ ቃል ግለጹት። የፕላስ ምልክቷን በመንካት ፎሎ አድርጉ። ይመቻሉ እንግዲህ ቤተሰብ እንዳያችሁት ነው፣ ክርስቲያኖ ሮናልዶ በልጅነቱ የረዳችውን ሴት አግኝቶ አሁን ላይ አዲስ ሬስቶራንት ከፍቶላት አምስት መቶ ሺ ዩሮ ታምናላችሁ? ይኔ አምስት መቶ ሺ ዩሮ ሰጥቷታል። ህይወቷን ነው ኮምፕሊት የቀየረውና በጣም መነጋገሪያ ሆኗል ይሄ ዋው ነው የሚያስብለው። ምን ያህል በእርግጥ ብዙ በጎ አድራጎቶች ላይ እንደሚሳተፍ ሁላችንም ያው የምናውቀው ነገር ነው። ግን የነበረበትን የማይረሳ የተነሳበትን በቃ በጣም በርካታ በብዙ ብዙ ነገሮች የሚያደርግ በጣም እንደውም ይሄ በቃ ይሄ የለም ለራሱ የሚሰጠው ግምት ጉራው ምናምን፣ ግን በህይወቱ ደግሞ የሚሰራቸው መልካም ነገሮች በጣም ብዙ። መልካም ነገር ያደርጋል። ዶኔት ያደርጋል። በነገራችን ላይ ደም ምንም አይነት ንቀሳት የሌለበት ለዛ ነው በርካታ የበጎ አድራጎቶችን ያደርጋልና እችን ሴት ህይወቷን ቀይሮላታል ማለት ነው። ከሰሞኑ በጣም በጣም መነጋገሪያ የሆነው ነገር ይሄ ነው። ጋይስ ሮናልዶ እንዴት ትገልጻላችሁ? ሀሳባችን ኮሜንት ላይ ያሳውቁ። ቤተሰብ አሁን የምጋብዛችሁ የስኩል ላይፍ ቪዲዮዎች ነው። በጣም ልብ ነኩኝ ቪዲዮዎች አሉት አስተማሪዎቻቸውን ሰርፕራይዝ ሲያደርጉ የሚያሳይ ቪዲዮ ነው የሚሽኑ ሚሽን ስኩል ሁለቱም አጋጣሚ ሚሽን ትምህርት ቤት ነው የሚባሉት። እና አስተማሪዎች ክብር ይገባችኋል። አሁን ያው ባለው ሁኔታ ያው ያ አስተማሪ ብቻ ሳይሆን ያው ለሁሉም የመንግስት ሰራተኛም ይሁን ሀገራችን ላይ ያለው ደግሞ ይታወቃል። ግን አስተማሪዎች በቃ አስተማሪዎች ናቸው። ከቤተሰብ ብቻ ሳይሆን ትውልድም ነው የሚያስተዳድሩት ብዬ አምናለው ይህን ስል መምህር እንዳልመስላችሁ ጋይስ። ግን ቪዲዮዎች በጣም ልቤን ስለነኩት ነው። እስኪ አይተናቸው እንመለስ ቤተሰብ እንግዲህ አይታችሁታል፣ ሁለቱንም ቪዲዮ። የትኛው ተመቻችሁ? ከሁለቱ ቪዲዮ የመጀመሪያው ቪዲዮ ያው ከውጭ ቲክቶኮች ላይ በጣም ሰሞኑን ቫይራል የሆነ እንትን ነው። ለአስተማሪዎቻቸው ያው የገናም ሰሞን አይደል ጊፍት የሆነ ስዊት ቸኮሌት ምናምን ሲሰጡ የተለያየ ቪዲዮ ነው አይታችኋልና፣ ይሄ አቃቂ ሚሽን፣ የመጀመሪያው የአቃቂ ሚሽን ስኩል ነው፣ ለመምህራቸው ቸኮሌት ምናምን ሲሰጡ ነው ስዊት ስዊት ፎር ዘ ስዊትስት ቲቸር ምናምን ብለው ነው ሲሰጡ የነበረው። መምህሩን ስፒችለስ ነው በቃ በጣም ታገርሟል፣ ምናምን በጣም ልብ ነካል። ሁለተኛው ቪዲዮ ያው ሌላ ሚሽን ትምህርት ቤት ነው። መምህራቸውን እነዚህ ደግሞ ለየት የሚለው የሆነ ቦታ ተሰብስበው ተጣሉ አይነት ነገር ብለዋት ነው ድምፅ ያላስገባውት በእርግጥ ድምፅ የለውም። ሚውዚክ ስላለው ነው የኮፒራይት ክሌም ስለሚያደርግ ድምፁ ነው ያላስገባውት። እንደተጣሉ ነው መምህርቷ ያሰበችው እና ሄዳ እነሱን ለመገላገል በምታስብበት ሰዓት ነው ይህን ሰርፕራይዝ ያደረጓት። ከዛ የሰጧትን አይታችኋል። የቅድስት ድንግል ማርያምን ምስለ ስዕል ነው የሰጧት። እና ተመልከቱ፣ አዋታው ነው ይሄን ያደረጉት። አበባ ሰጥቷታል። እዛ ውስጥ ብዙ አይነት እምነት ብዙ አይነት ይኖራልእና ፍቅር መምህርን መምህር ከዛ በላይ ነው። በቃ መምህር ትውልድ ይቀርጻል። ተቸግሮም በቂ ነገር አግኝቶም ሳይሆን ትውልድ ቤተሰቦቻቸውን ተማሪ ትውልድንም ያስተዳድራል። መምህራኖች በጣም ከዚህም በላይ ክብር ይገባቸዋል። ሁለቱንም የሁለቱንም ያየነውን ቪዲዮ ተማሪዎችን፣ ያሰቡትን፣ ያደረጉትን በጠቅላላ ማመስገን እንፈልጋለን። በጣም በጣም የሚገርም ስራ ነው የሰሩት በእውነት በጣም የሚበረታታ ነገር ነው። ዘንድሮ ምን ተማሪ አለ ምናምን፣ በኛ ጊዜ ቀረ ምናምን የሚባሉትን ነገሮች አሁንም በቃ ተማሪውን ብዙ ደግሞ ወጣ ያለ ቪዲዮ አይተናል። በቃም ዲስሪስፔክት የሚያደርጉ ተማሪ ካልተጣላን የሚሉ ከአስተማሪዎቻቸው ጋር ምናምን የሚንቁ እንደዚህ፣ ደግሞ አስተማሪን የሚያከብርም የሚወድም ተማሪ ደግሞ እንዳለ ማሳያ ስለሆነ በጣም ልትበረታቱ ይገባል። ይመቻችሁ። እና ሰብስክራይብ እያደረጋችሁታል። ያበዛው የሚሽን ስኩል ተማሪዎች እንግዲህ ቪዲዮውን አይታችሁታል። ፋሚሊ ምን እንደሚባሉ አላውቅም። እንዳቋም አይመስሉኝ። ብቻ እንደዚህ አይነት ዝርያ ያላቸው ናቸው። ተራራውን አይታችሁታል። የተራራው ግንብ በጣም ቀጥ ያለ ነው እና እዛ ላይ በዚህ ስፒድ እንዴት ነው እየዘለሉ እን አንዳንዴ ጥረቶች ይገርማሉ። በጣም በጣም ነው የሚሮጡት፣ ሜዳ ላይ እንደሚሮጡ ነው የሚሮጡት። እና ስማቸውን የሚያውቅ ካለ ኮሜንት ላይ ስ ያሳውቁኝ ጋይስ። በጣም በጣም አስገርመውኛል በጣም እንግዲህ እነዚህ ልጆች በጣም ደጋገምኩት ቪዲዮውን በየሳምንቱ በጣም ክሬቲቭ ማለት ወጣ ባለ ነገር ነው የመጡት። እና ዛሬ ደግሞ ጭራሽ ሱቅ ገብተው ዱቤ ጠየቁ። እስኪ ቪዲዮቸውን ልጋብዛችሁ ጋስ አይተነው እንመለስ ፈልገናል ፈልገናል ፈልገናል። ደሞዛችን ሳይደርስ አስቤዛችን አልቆብናል። ሸምሱ ሱቅ ነበረ እኛ ዱቤ የምንችረው ሳንከፍል ቆይተን ፈረገጠ ተፋታነው። ላሽ ልንለው ነበር ተቀይሰን ልንድጠ ባለፈው ሰልኮ ሲያለቃቅስ አቀበለው። እኛ ጥሩ ሰዎች ስለሆንን ዱቤ ስጪን። ጋይዘው ደግቢ ነው የምኖረው ተከራይተን። ዘይት ሊትር፣ ስኳር ኪሎ፣ ሽንኩርት ሩብ አንድ ቆሎ በአንድ ፌስታል አርጊልን ድምሩ አንድ ፔፕሲ ክፈችልን ሽልማቱ ያለበትን፣ ከፔፕሲው ጋር የምንበላው ሁለት ብስኩት አብረች ጻፊው። ልጅቷ ራሱ እናንተ በጣም ትቀልዳላችሁ አላለችም። ይመቻቸው፣ በጣም ደስ የሚል ስታይል ነው የጀመሩት። ቀጣይ ቲክቶክ አዋርድ ላይ ጋይስ፣ በእርግጠኛነት እነዚህ ልጆች ጠብቁ። ምን አለበሉ ዝብራቸው እነዚህ ልጆች በእርግጠኛነት ቀጣይ ቲክቶክ አዋርድ ላይ የምንጠብቃቸው ልጆች ናቸው። እንግዲህ እንደሚታወቀው በትናንትና ሁለት ቲክቶክ አዋርድ ተከናውኗል። የአመቱ ምርጥ እና በኮሚዲ ስኪትና የአመቱ ምርጥ ቲክቶከር ኤላትሪክ ሆኗል። በሙዚቃው እና የወንዚማ የወቸው ጉድር የወንዚማ አሸንፏል። ሁላችንም የምንወደው ቫይስ ደግሞ ያው ልዩ ተሸላሚ ሆኗል። እሱ ፕሮግራሙ ላይ ባይገኝም ያው ፕሮግራሙ እንግዲህ ትናንት በቀጥታ በኤቢሲ ሲተላለፍ ነበር እንዳያችሁት፣ እና በዚህ መልኩ ሊያልቅ ችሏል። የእናንተ ምርጥ ማን ነበረ? እንዳሰባችሁት ሆነ ወይ? አዋርዱ ቲክቶክ ቨሮፍ ዘይር ኤላትሪክ ይገባዋል ወይስ አይገባውም? ምን ትሰማችሁ የሚለውን ሀሳባችን ኮሜንት ላይ አስቀምጡልኝ። እንግዲህ ቤተሰብ አብራያችሁን ፈታ እያላችሁ እንደሆነ እርግጠኛ ነኝ። ያው እንደሚታወቀው ከወራቶች በፊት ከባድ የሆነ ማለት ከባድ ባይባልም የመሬት መንቀጥቀጥ እየተከሰተ እንደነበር ሁላችንም የምናስታውሰው ነው። እንግዲህ ንዝረቱ አዲስ አበባ ድረስ ሲሰማ ነበረ። በፈንታሌ ተራራዎች ላይ የማግማ የአክቲቭ ቮልካኖ ለመውጣት በሚያደርገው እንትን ንዝረቱ አዲስ አበባ ድረስ እየተሰማ ኮንዶሚኒየሞች አካባቢ ያሉ ነዋሪዎች እንዲሁም እየወጡ ጭውላ ያደሩበት ሁኔታ ነበር ከወራት በፊት ታየ። በመሀል ትንሽ ጋብ ብሎ ነበር፣ ምንም ነገር አልተከሰተም። ከሰሞኑ ደግሞ በጣም በተደጋጋሚ በተለይ ባሳለፈው ሳምንት ጀምሮ በተደጋጋሚ የመሬት መንቀጥቀጥ እየተከሰተ ነው በድጋሚ እና እስካሁን ያልተመዘገበ በጣም እስካሁን ከተመዘገቡት ውስጥ በሬክተር ስኬል አራት ነጥብ ዘጠኝ የተመዘገበ የመሬት መንቀጥቀጥ ቤተሰብ ተከስቷል እና አንድ ቪዲዮ እስቲ ሊጋብዛቸው አይተን እንመለስ። ከባድ የተባለው እና እስከዛሬ ያልታየው ከባዱ የመሬት መንቀጥቀጥ ዛሬ ሊነጋጋ አካባቢ ሌሊት 11 ሰዓት ላይ መከሰቱን እየሰማ እንገኛለን። ከዚህ ቀደም ከነበሩት የመሬት መንቀጥቀጦች ይህኛው ከፍተኛና አዲስ አበባ የተለያዩ አካባቢዎች ያሉ ነዋሪዎችንም በከፍተኛ ሁኔታ የረበሸና ዘለግ ላለ ጊዜ የተንቀጠቀጠበት መሆኑን ተመልክቻለሁ። 4.9 ሬክተር ስኬልም ተመዝግቧል። መተሃራ አካባቢ ነው እንግዲህ ይህ የመሬት መንቀጥቀጥ የተከሰተው አዲስ አበባ ድረስም ታዲያ በከፍተኛ ሁኔታ ንዝረቱ ተሰምቷል። ትናንትና ብቻ ከአራት ጊዜ በላይ የመሬት መንቀጥቀጦችም መከሰታቸውን ሰምተናል። ሌሊት 11 ሰዓት ላይ የተከሰተው ግን እጅግ የሚያስፈራና ዘለግ ላለ ጊዜ የተንቀጠቀጠበት ነው ተብሏል። እንግዲህ እንዳያችሁት ነው ቤተሰብ ኤርታሌም መታረም ላይ በከፍተኛ ሁኔታ የመሬት መንቀጥቀጥ እንትን እያለ ነው። ከፍተኛ በሬክተር ስኬል አሁን የጋበዝኳቸው አራት ነጥብ ዘጠኝ አካባቢ ነው። ከዛ በኋላ አምስት ነጥብ የገባ ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ተከስቷል እና በጣም በተደጋጋሚ ነው ይሄ እየሆነ ያለው እና እንደዚህ አይነት ነገር እንግዲህ ከጸሎት ውጭ ተከላክለን ምናምን ንትን የምንለው ነገር አለም። ኢትዮጵያ እንደውም በዚህ ነገር ምንም አይነት ስጋት ያልነበረባት ሀገር ነበረች። አሁን በጣም በጣም በጣም መሬት መንቀጥቀጡ እየተደጋገመ ነው። ይሄ እኛ በእድሜያችን የመጀመሪያው ነው። በኢትዮጵያ በታሪኳ እንደ አይነት ነገር እንዲህ የተደጋገመ የመሬት መንቀጥቀጥ እየጨመረ የሚመጣ አጋጥማት የሚያውቅ አይመስለኝ፣ የሚለው ግድልኝ። እኔ ግን ለይሄ ኤክስፔሪንስ ለእኔ የመጀመሪያ ነው እና እንግዲህ ፈጣሪ እንግዲህ በጸሎት እንዲምረን ነው። አንዳንድም ማጥያቶች ሲበዙ የሆነ በጣም ከፈጣሪ ሲራቅ ይመስለኛል እንዲህ አይነት ነገር የሚከሰተውና ውጭ ዓለም ላይ የምናየው ነገር እንደ ቀልድ እኛ ጋም እየመጣ ነው። ስለዚህ ሁላችንም ወደ ፈጣሪ መመለስ ይገባናል ብዬ አምናለው በምን ሁኔታ ውስጥ ሆናችሁ ነው ይህን መሬት መንቀጥቀጥ ሲከሰት ያሳለፋችሁት የሚለውን ኮሜንት ላይ አሳውቁን። እንግዲህ ከዚህ በኋላ እንደማይከሰት መጪው ደግሞ በዓል ነው። የገና በዓል እየመጣ ነውና የጥምቀትም በዓል አለ። በዓሉን በሰላም እና በፍቅር በጤና እንድናሳልፍ እንግዲህ ፈጣሪ እንደዛ ያድርገን እላለው። ጋይስ ያው እንግዲህ ጋይስ ባይስ ከሰሞኑን በደንብ ቲክቶክ የተቆጣጠረ ሰው ነው። በደንብ ማስታወቂያ የሚሰራ በጣም ፈኒ የሆነ ሰው ነው። በልዩ ተሸላሚ እንደነበርም በትናንትናው የቲክቶክ አዋርድ ላይ ነግሬያቸዋለሁ። ቅድምና እንግዲህ ባይስ የወከለው ሰው ሽልማቱን ሲወስድለት የተናገረው ነገር አለ። ፕሮግራሙ ላይ በጣም የተመቸኝ ለምንም ነገር አይረፍድም ብሏል። እንግዲህ ባይስ ትልቅ ሰው ነው ምናምን ይሄን ትልቅ ሰውዬ ማን እንትን ምናምን ሊባል ይችላል። ሲጀምር ግን ፈጣሪ ከፈቀደ በቃ ፈቀደ ነው። ለምንም ነገር እንደማይረፍድና ተስፋ መቁረጥ እንደማያስፈልግ መማሪያ ነው። አሁን በጣም ሰክሰስፉል የሆነ ቲክቶከር ነው። ብዙ የማስታወቂያው ንጉስ ባይስ ባዮን አይታችሁታል። የፕሮፋይል ቲክቶክ ላይ ስትገቡ የማስታወቂያው ንጉስ ባይስ ነው የሚለው የእውነትም ደግሞ ማስታወቂያን ባይስ ስራት ከዚህ በፊት እንዳለው አንድ ቪዲዮ ሊጋብዛቸው የባይስ ፔጂኪዩር አለ። እጁ የሆነ ሲያወራ የሆነ የፊዚካል በጣም ጮክ ብሎ ነው የሚያወራው። ማይኩ ላ አያስፈልግም፣ ሞንት አርጎ የሆነ ሰውዬ። በዛ ላይ እጁን በጣም ነው እንትን የሚለው እና እንዲሁም ዲጄ ውድ ለመሰለኝ ከሆኑ እጁን ጥፍር ምናምን ሲል ፔዲኪዩር እላለሁ ብሎ ፔጂኪዩር አለ። ሌላ ቪዲዮ ደግሞ ጋብዛችኋለሁ። አሁን በዚሁ ጋይስ የአንድ ጎበዝ ልጅ ባይስ ላይ የሰራው ቪዲዮ አለና እስኪ ልጋብዛችሁ። በጣም ደስ የሚል ነው። ማንን እንሸልም? ስጠኝ እንጂ አንተ ስጠኝ እንጂ አንጀቴን በላ አንጀቴን አለ ይብለው። አረባይስ ተረጋጋ እባክህ። ይስጠኛ አልሰጣለኝ እኮ አልሰጣለኝ እንዴ። እሺ ይሄን አዋርድ እንዳሸንፍ አዋርድ እንዳሸንፍ ቮት ስላደረጋችሁኝ አመሰግናለሁ። አመሰግናለሁ። አባይ አማርኛውን አጣመምከው። በደንብ አንብብ። ቶ ይጣመም፣ ምንም አይደለም፣ ችግር የለውም፣ ተፈጥሮ ነው የጣመምቶ። እሺ። በተጨማሪም በተጨማሪም ማስታወቂያ ማስታወቂያ ማሰራት የምትፈልጉ ባዮ ላይ ባለው ስልክ ይደውሉ፣ ይደውሉ። አሎ፣ መስፍኔ እ ሰላም ነ መስፍኔ እንዴና አቦ መስፍኔ፣ አሸነፍኩኮ፣ አሸነፍኩ መስፍኔ። አረ እባክህ ባይስ ህዝብ ፊት ነረ። አንተ ተወይ፣ ጅል ደንጋራ፣ አንተ ቆሻሻ ልጅ በጣም ጎበዝ ልጅ ነው። በጣም ብዙ ሰው በጉጉት ሲጠብቀው ነበር። በነገራችን ላይ ባይስን፣ እንዲሁም ወደ አዲስ አበባ ሲመጣ ለዚሁ ጉዳይ ነበር የመጣ የመሰለው። ዱባይ ሄዷል ለማስተዋወቂያ። በነገራችን ላይ አውቃል፣ ዱባይ እንደሄደ ባይስ፣ የምር ዱባይ ሄዷል። እና ለዛም ይመስለኛል ያልተገኘው። ግን በጣም ብዙ ሰው እንዲሁም የባይስ ስም ሲጠራ በጣም ብዙ ሰው ተነስቶ አቀባበል አይነት ነገር ሲያደርግለት ነበር። ነገር ግን አልተገኘም። ግን አሁን በዚህ ሰዓት እንደ ቫይስ አይነት ሰክሰስፉል የሆነ በጣም ኮሜዲያን መሆን ፈልጎ አይደለም፣ በነገራችን ላይ ከአንጀቱ ነው። ግን በጣም ከማንም በላይ የሚያስቅ ቲክቶከር ነው አይደለም። ስለዚህ ቤተሰብ፣ በጣም ማስታወቂያ የምታሰሩ ሰዎች ቫይስን በደንብ ማሰራት አለባችሁ። ከቫይስ ብዙ ነገር መማር ይቻላል። በእርግጠኛነት አምኖ እኔ በደንብ ይህን ገበያውን ማሸነፍ ይችላል ብሎ አምኖ መጀመሩ እራሱ በእርግጥ አብሮት ያሉ ልጆች መመስገን አለባቸው በዚህ አጋጣሚ። ስለዚህ በቃ እንኳን ደስ ያለ ባይሳችን መችን እና ይህን ይመስላል ቤተሰብ። በባይስ መሸ ለምን ተሰማችሁ የሚለውን ኮሜንት ላይ አሳውቁን። ሰብስክራይብ እያደረግን ግን አይደለም፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ቤተሰብ ቤተሰብ እንግዲህ ካሳንቺስ ሰፈር እንደፈረሰ ይታወቃል። ከፈረሰ በኋላ ያው ማህበረሰቡም ወደ ሌላ አካባቢ ለቋል ሁሉም እና እዛ አካባቢ ያሉ የቤት እንስሳት ግን በተለይ ውሾች እዛውን ያሉት በጣም በሚያሳዝን ሁኔታ ነው ያሉት። አንድ ቪዲዮ ጋብዛቸዋለሁ ቤተሰብ፣ ያን ቪዲዮ ካየም በኋላ ሪያክት ምናደርግ ይሆናል እንግዲህ ቤተሰብ እንዳያችሁት ነው። በጣም በጣም ልብ የሚነካ ነገር ነው። አንዳንድ ሰው ምን ያህል ለእንስሳም እንደሚጨነቅ አሁን እቺ ልጅ በእርግጠኛነት በጣም ልበቀና ነች። በእውነት በጣም ይሄ በጎነት ነው፣ ከሰው አልፎ ለሰው ለእንስሳ መጨነቅ ማለት። ውሾቹ በጣም በሚያሳዝን ሁኔታ ነው ያሉት። የሚመለከተው አካል እንግዲህ የአስፈላጊውን ትኩረት ቢያደርግ፣ በዛ አካባቢ ነው ቤተሰቦቻችን አጥተዋል። እንግዲህ ውሻ በጣም ምን ያህል ታማኝ እንደሆነ ሁላችንም የምናውቀው ነገር ነው። ስለዚህ ይች ልጅ ብቻዋን ነው እንደዚህ እያደረገች ያለችው፣ በራሷ ተነሳሽነት። ይህንን የሚመለከተው አካል ነው እንትን ማለት ያለበት። እንግዲህ ቤተሰቦች ብዙ ጊዜ ይህንን የማያደርጉት ኮንዶሚኒየም ላይ ነው ምናምን የምትሄዱና ውሻ እንትን ለማለት አይመችም ኮንዶሚኒየም በባህሪ በፊት የራሳቸው ቤት ምናምን የነበራቸውና በጣም የሚገርም እንትን ነው እያደረገች ያለችው እች ልጅ አይመስልም እና ቤተሰብ እናንተም ያው ማለት መታገዝ ይገባታል ልጅ እና እንግዲህ አቅም ያለው ችል ልጅ በተለያየ ወጪ ለውሾቹ ምግብ በጣም ብዙ ናቸው ውሾቹ፣ እንዳያቸቸው እና የተለያየ ቪዲዮም አለ ቲክቶክ አካውንቷ ላይ ገብታችሁ ሰፖርት ማድረግ የምትፈልጉ ሰፖርት ብታደርጉ። በዚህ እኛ ግን በግላችን በጣም በጣም ቀና ልብ ያለሽ ልጅ ነች። በጣም በርቺ ቀናለ ሁልጊዜ ያሸልማል። እና እና ይህን ቀናነትሽን እንድትጠብቂ እያለን ከወንበራችን ተነስተን እናጨበጭባለን። በእውነት ቴንክ ዩ ሶ ማች ለማለት እንፈልጋለን። በርቺ እናቱ። የኤሊስ ፋሚሊ እንግዲህ ለዛሬ ያስኩላችሁ ያበዱ ያበዱ ቪዲዮች እነዚህ ነበሩ። እንግዲህ በቀጣይ እስክንገናኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ጠብቁኝ። አዲስ ኮንተንት ደግሞ ጀምረናል። አሪፍ አሪፍ ስቶሪዎችን በአለማችን የተከናወኑ አስደናቂ አስደናቂ ታሪኮችን ደግሞ እያቀረብን እንገኛለን። እነሱንም እያያችሁ አስቴታችን እንድትሰጡ ሰብስክራይ እንድታደርጉና ከኛ ጋር ድጋፋችን እንድታሳዩ ከኛ ጋር እንድትቆዩ እጋብዛችኋለሁ። እንግዲህ ቀጣይ ቪዲዮ እስከንገናኝ ድረስ በጣም ነው የምንወዳችሁ። ይመቻችሁ።